ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛለኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ ላይክና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ መማር እየፈለጉ ሳይማሩ ለቀሩ በማንኛውም የዓለም ዳርቻ ላሉ ሁሉ ሸር አድርጉላቸው እያልኩ ከወዲሁ አሳስባለሁ። እንደምታውቁት በዚህ ጊዜ አማርኛ ያለመማር ያለ ማንበብ እና ያለ መጻፍ ያው ትልቅ የአእምሮ ድክመት ሊሆን ስለሚችል ማንኛውም አማርኛ ማንበብና መጻፍ የማይችል ካለ ይህንን ቻናል ሰብስክራይብ እያደረገ ቤተሰብ ይሁንና እንዲሁም በዩቲዩብ ቀጥታ መማር አሊያም ደግሞ በውስጥ መስመር መማር ለሚፈልጉ ደግሞ ከዚህ ጋር በምናስቀምጥላቸው ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ዛሬ ይዤላችሁ የመጣሁት ደግሞ የመጀመሪያ ፊደሎችን ብቻ በአንድ ላይ በማድረግ እንዴት አድርገን ነው ቃል መመስረት የምንችለው። ከዚህ በፊት ቃላትን፣ አርፍተ ነገር እንዲሁም ሆያትን የሰራንበት ቪዲዮ አለ። ምናልባት አዲስ ጀማሪዎች ከሆናችሁ መለስ ብላችሁ ፊደላት ማየት ትችላላችሁ። የፊደል ቆጠራም ስላለ እያንዳንዱ ማየት ይጠበቅባችኋል ማለት ነው። እዚህ ጋር ዛሬ ይዤላችሁ የመጣሁት ደግሞ መጀመሪያ ላይ እዚህ ጋር እንደምታያቸው በዝርዝር የአማርኛ ፊደላት ከሀ እስከ ፓ ያሉ እያንዳንዱ ፊደላት አሉ። ከነዚህ ፊደል እያወጣን እንዴት አድርገን ነው ቃል መመስረት የምንችለው? ቃል ለመመስረት መጀመሪያ ቃል ማለት ምን ማለት ነው? ቃል ማለት የፊደላት ስብስብ ማለት ነው። ቃል ማለት የፊደላት ስብስብ ማለት ነው። የፊደላት ስብስብ ደግሞ ስለተሰበሰቡ ብቻ ሳይሆን የቃል ትርጉም መስጠት አለበት። ቃል ትርጉም ከሰጠ እውነተኛ ቃል ሊባል ይችላል። ከዛ ውጭ ግን ፊደላት ስለተሰበሰቡ ብቻ በአንድ ላይ በስርዓት ካልተሰደሩ እና ትርጉም እንዲሰጡ ካልተደረጉ ቃል ሊባል አይችልም ማለት ነው። ስለዚህ እናንተ ይህንን ለመማር የምትፈልጉ ካላችሁ ትኩረት ሰጣችሁ በትዕግስት ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ለማንኛውም ነጋዴዎች ልትሆኑ ትችላላችሁ፣ በውጭ ሀገር ያላችሁ እህት ወንድሞቻችን ልትሆኑ ትችላላችሁ። ብቻ ግን አማርኛን ማንበብና መጻፍ የማትችሉ ልጆች ካላችሁ አሁንም በድጋሚ የምነግራችሁ ነገር ጊዜያችሁን ተጠቀሙ፣ ጊዜያችሁን ተማሩበት፣ ጊዜያችሁን ተለወጡበት። ዛሬ ንግድ ቦታው ላይ ሆናችሁ አሊያም ደግሞ ሰው ሀገር የሆነ ቦታ ላይ ቁጭ ብላችሁ፣ ነገ የሆነ ቦታ ላይ ሄዳችሁ ፈርማችሁ ገንዘብ ለማውጣት ሊሆን ይችላል፣ ጸሎት ለማድረግ ሊሆን ይችላል። በጣም ብዙ አይነት የአማርኛ እንቅስቃሴዎች የምታደርጉባቸው ብዙ ነገሮች ስላሉ እነሱን ደግሞ ተምራችሁ ተለውጣችሁ በተግባር ታሳዩ ዘንድ ነገ ባንክ ላይ እንኳ ኢቨን ሄዳችሁ ገንዘብ ለማውጣት ሬ ከሌ ጻፍልኝ ከምትሉ በራሳችሁ እጅ ጽፋችሁ ፈርማችሁ የምታዋጡት እና ከሰው ጠይቃችሁ፣ ዛሬ ቴክኖሎጂ በረቀቀበት ዘመን ከሰው መጠየቅ ትንሽ ያሳፍራል። ስለዚህ ማንኛውም ሰው ከተቻለ በውስጥ መስመር ገብታችሁ ተማሩ፣ ካልቻላችሁ ደግሞ ዩትዩብ ላይ ትኩረት ሰጣችሁ ለመማር ሞክሩ። እኛ በማንኛውም ጊዜ እናንተ እንዲሰራላችሁ የምትፈልጉትን ቪዲዮ እንሰራላችኋለን ፊደላት ከሆነ ፊደላት፣ አሊያም ደግሞ ቃላትም ከሆነ ቃላት፣ እንዲሁም ከፍ ስንል ደግሞ አረፍተ ነገርና ረዥም ምንባቦችን እየሰራን ነው የምንገኘው። እናንተ እንዲሰራላችሁ የምትፈልጉትን ማንኛውም ነገር ኮመንት ላይ ያስቀምጡልን፣ እኛ በታማኝነት እንሰራላችኋለን። እናንተን ለማገልገል ዝግጁ ነን። አሁን ቀጥታ ወደ ትምህርት ውደድ። ይቅርታ አንድ ነገር ላስታውሳችሁ፣ ቅዳሜና እሁድ ቅዳሜና እሁድ እንግሊዘኛ እንዲሁም አማርኛ ከአራት ሰዓት እስከ ስድስት ሰዓት ባሉ ሰዓት ብቻ የገዛ ትምህርት እንሰጣለን። የገዛ ትምህርት እሱን የገዛ ትምህርት ለመቀላቀል የምታገኙት ምን ላይ ነው? ቴሌግራም ግሩፕ አለ። ቴሌግራም ግሩፑን ጆይን በማድረግ አሊያም ስልካችን እዚህ ጋ ስለምናስቀምጥ ስልካችን ሴቭ አድርጋችሁ ወደ ቴሌግራም ስትሄዱ ግሩፑ ላይ ታገኙታላችሁ። ግሩፑን ጆይን በማድረግ ልትማሩና ልትለወጡ ትችላላችሁ። የምናደርገው ለገዛ ብቻ ስለሆነ ምንም አይነት ክፍያ አይኖረውም። የምትችሉ ግን ኖርማል አክሰሱ ያላችሁ በስልክም በኮምፒውተሩ፣ የምትመለከቱ ካላችሁ ቤታችሁ ቁጭ ብላችሁ መመልከት ትችላላችሁ። ከዛ በተጨማሪ ደግሞ በጣም ግልጽ ይሆንላችሁና በአጭር ጊዜ እንድትለወጡ የምትፈልጉ ከሆነ ደግሞ በውስጥ መስመር ደውላችኋል፣ ያም ደግሞ የሞላይ ዋትሳፕ ላይ ሴፍ በማድረግ አናግሩን። በአጭር ጊዜ ብቻ አማርኛን እንዲሁም እንግሊዝኛ አቀላጥፋችሁ እንድታነቡና እንድትጽፉ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄድ። ከዚህ ጋር እንደምታዩት የመጀመሪያው ፊደል ፈ ለ ገ ነው የሚል አይደለ? ከዚህ ውስጥ ፈን እንፈልጋለን። ይው ፈ እዚህ ጋር በቀይ አለች። ፈን አመጣሁ፣ እዚህ አስቀምጥ። ከዛስ ለ ደግሞ እዚህ አሁን እፈልጋለሁ። ይው ይቾነት፣ እዚህ ጋር ለ አመጣሁ፣ እዚህ ጋር ለ። ከዛ ገን ደግሞ አሁን ስፈልግ እዚህ ጋር አለች ገ። ስለዚህ በአንድ ላይ ሳረጋቸው ሦስቱም ነው ይላሉ። ፈለገ የሚል ትርጉም ያለው ቃል ይሰጠናል። ትርጉም ያለው ቃል ይሰጠናል። ከዛ በመቀጠል ደግሞ ይሄ ምንድን ነው የሚለው ወ ሰደ ማለት የሚለው ይሄ አሁን ከፊደላት ውስጥ ነው የማወጣው። እንደምታዩት ከዚህ ውስጥ አሁን ወ የሚባል ፊደል አለ። ይሄው እዚህ ጋር እንደምታዩት መጨረሻ ላይ ወ አለ። ወን አምጥቼ ቁጭ አደረኩ። ከዛ ሰ ደግሞ ፈልጋለሁ። ይሄው ሰ እዚህ ጋር አለች። ሰን አመጣለሁ፣ ሰ አደረኩ። መጨረሻ ላይ ደ፣ ደን ደግሞ አሁን እፈልጋለሁ። ይሄው ከቃላት ከፊደላት ውስጥ አገኘዋት ደ። በአንድ ላይ ሳጣምራቸው ምን ሆኑ? ወሰደ ወሰደ ወሰደ ወሰደ፣ አነሳ ይዞ ሄደ እንደማለት ነው፣ ወሰደ። ከዛ ይቺ ደግሞ ሶስተኛ አገኘ ትላለች አይደለ? ከፊደላት ውስጥ አሁንም አን ፈልጋለሁ። እዚህ ጋለች አን አመጣሁ፣ ጻፍኩ። ከዛስ ገ ገ እዚህ ጋለች፣ አሁንም አመጣሁ፣ ጻፍኩ። ከዛስ ኘ ኘ ደግሞ እዚ ጋለች፣ በአረንጓዴ ኘ። በአንድ ላይ ምን ይላል? አገኘ፣ አገኘ። ከዛ እዚ ጋር ደግሞ እንደምታዩት ተደሰተ፣ ተደሰተ። ተ ከዚህ ጋር ፈልጋታለሁ። ይሄው እዚህ ጋር በሰማያዊ ያለች ተ አምጥቼ ቁጭ አደርጋለሁ። ደ አሁንም ፈልጋለሁ። ይሄው ደ እዚህ ያስቀመጡ። ከዛ ሰ ደግሞ አሁንም ስፈልግ እዚህ ጋር አለች ሰ። ከዛ አሁንም ተ አመጣው ተደሰተ። እነዚህ በሙሉ በአንደኛ ፊደል ብቻ የምንመሰርተው ቃል አንደኛ ወንዴ ጾታ አመልካች ናቸው። ወንዴ ጾታ ሴትን አያመለክቱም። ወንዴ ጾታ አመልካች ናቸው። ከዛ በተጨማሪ ደግሞ እያንዳንዳቸው ፊደላት ምን አይነት ድምፅ አላቸው? ሚል ድምጽ ነው ያላቸው። እያንዳንዱ ብትጠሩት ሚል ነው ያለው። ከሃና ከአ በስተቀር ከአና ከሃ በስተቀር እያንዳንዱ የመጀመሪያ ፊደላት ሚል ድምጽ አላቸው። ስታነቡት እዚህ ጋር ምንድን ነው አሁን እዚህ ጋር የሚለው ፈለገ፣ ሁሉም ነው የሚለው ወሰደ፣ አገኘ አና አይጨምርም ብያችኋለሁ። ገኘ የሚለው ግን እንደዛ ነው። ተደሰተ የሚለውም እንደዛው። እያንዳንዱ የመጀመሪያ ፊደላት የሚወስዱት ድምፅ ሚል ድምጽ ነው ማለት ነው። አ የሚል ድምጽ ይወስዳሉ ማለት ነው። ከዚህ በመቀጠል የመጀመሪያው እዚህ ጋር አ ይላል አይደለ? አንፈልግ እዚህ ጋር አገኛታለሁ። አ እዚህ አመጣሁ፣ አስቀመጥኩ። ከዛ መ ይሄው እዚህ ያለች መ። እዛ ሰ ሰ የታለች? ይሄው ሰ። ከዛ ገ ገ ይሄው እዚያ አመጣሁ ገ። ከዛ ነ ነ ይሄው ይችንን እዚ ጋር ሳመጣት፣ አመሰገነ፣ አመሰገነ። በዚህ አጋጣሚ የምነግራቸው ነገር ምንድን ነው? ይሄ እዚህ ጋር እያጣመርን የምናነበው ምንባብ፣ ቃል፣ ሆሄ እያንዳንዱ ከነዚህ ይወጣ ነው። ከነዚህ እዚህ ጋር የምታያቸው ፊደላት ይወጣ ነው ማለት ነው። እየፈለግን ስናገኘው እዚህ ጋር ሁሉም አለ። ለምሳሌ አበረከተ ይላል አደለ? አ ከዚህ አለች ይው አ። በም እዚህ አለች በ። ው ረም እዚህ አለች ረ። እዛ ከም እዚህ አለች ው፣ ከ ከዛ አሁንም ተ ተ እዚህ ያለች ይው ተ። አበረከተ ከነዚህ ነው፣ እየመረጡ ማወጣቸው ቃልን ስመሰረት ከነዚህ ጋር ከተዘረዘሩት ፊደል እየመረጡ ከዚህ ጋ ሳስቀምጣቸው፣ በስርዓት ስደረድራቸው ምን ይሰጡኛል? ቃል ይሰጡኛል ማለት ነው። ቃል አበረከተ። ከዛ እዚህ ጋር ምንድን ነው የሚለው? አገለገለ፣ አገለገለ፣ አገለገለ። ስለዚህ ከዚህ አሁንም አነፈልጋለሁ። ይው እቺው አ እዚህ ጋለች፣ አመጣለሁ፣ አስቀምጣለሁ ገ ደግሞ እዚህ ጋለች አመጣለሁ አስቀምጣለሁ። ለ ደግሞ እዚህ ጋለች አመጣለሁ አስቀምጣለሁ። ከዛውንም ድጋሚ ገ የው አስቀምጣለሁ። እዛ ለድጋሚ ድጋሚ እንደዛ አድርገን ቃልን ለመመስረት በቀላሉ አገጣጥመን በማንበብና ትርጉም እንዲሰጡ ማድረግ እንችላለን ማለት ነው። ስለዚህ ይህ ምን ይላል? አገለገለ፣ አገለገለ። ከዛ እዚህ ጋ ደግሞ ተመሰገነ፣ ተመሰገነ። እንደቅድም እዚጋ የው ተነ ዚጋ አመጣለሁ ከዛ ተመ ነው አይደለ? እዚህ መ ይችን አመጣለሁ ከዛ ሰ ነው አይደለ? ሰን አመጣለሁ እዛ ገ ገን አመጣለሁ እዛ ደግሞ ነ። በአንድ ላይ ሳደርጋቸው ምን ይሆናሉ? ተመሰገነ፣ ተመሰገነ። ከዛ ተከበረ ይላል አይደለ? መጀመሪያ ማምጣት ያለብኝ ማለት ነው ተ አመጣለሁ። ከዛ ከን አመጣለሁ። ከዛ በን አመጣለሁ በ። ከዛ ረን አመጣለሁ ረ። ምን ይላል? ተከበረ፣ ተከበረ። ከዚህ በመቀጠል ጳጳሳ ይላል አደለ ጳጳሳ መጀመሪያ ጳን ነው የምፈልጋት ይሄው እዚህ ጋር በሰማያዊ ያለች ጳ አሁንም ድጋሜ ጳን አመጣለሁ ሁለት ጳ ጳጳ እዛ ሰን ፈልጋለሁ ይሄው እችት እዛ ሰ ባንድ ላይ ሳነበው ምን ይላል ጳጳሳ ጳጳሳ ከዚህ በመቀጠል አፈረሰ ይላል አደለ አ ፈረሰ አፈረሰ አፈረሰ መጀመሪያ አን ከዚህ እፈልጋለሁ ሄው አን አመጣው ከዛ ፈን አመጣው ከዛ ረን አመጣው ከዛ ሰ ባንድ ላይ ሲነበብ ምን ይላል? አፈረሰ አፈረሰ። ከዚህ በመቀጠል ገ ለ በ ጠ ይላል አይደለ? መጀመሪያ ማን አመጣለሁ፣ ገን አመጣለሁ፣ እዚህ አስቀምጣለሁ። ከዛ ለን አመጣለሁ፣ ለ ይሄው እዚህ አመጣለሁ። ከዛ አሁንም በን አመጣለሁ፣ በዚህ አመጣለሁ። ከዛ ጠ ጠ ባንድ ላይ ስናነባቸው። ገለበጠ፣ ገለበጠ፣ ገለበጠ። ከዚህ በመቀጠል ይሄ ደግሞ ምን ይላል? ገፈተረ። እዚህ ጋ ምን ይላል? ገፈተረ፣ ገፈተረ፣ ገፈተረ። ገፈተረ ለማለት ደግሞ መጀመሪያ ገና አመጣለሁ ከዛ ፈና አመጣለሁ ከዛ ተና አመጣለሁ ከዛ ረና አመጣለሁ የው ገፈተረ፣ በአንድ ላይ ስናነበው ምን ይላል ገፈተረ ይላል ማለት ነው። ገፈተረ ቤተሰብ ዛሬ ያየናቸው አማርኛ ፊደላትን የመጀመሪያዎችን ብቻ በማውጣት እንዴት አድርገን ቃል መመስረት እንደምንችል ቀለል ባለ ሁኔታ ከላይ እየመረጡ እያመጣው ከዚህ ጋር እያንዳንዱን አጣምሬ ሳነባቸው ትክክለኛ ቃል ወይም ትርጉም የሚሰጥ ቃል ከሰጡን እነዚህ ቃል ይባላሉ። ቃል የሆሄ ስብስብ ወይም የፊደላት ስብስብ ነው። ነገር ግን ፊደላቶች በስርዓት ተሰባስቦ ስርዓት ተጠብቆ ካልተቀመጡና ትርጉም ካልሰጡ ቃል ሊባል አይችልም ማለት ነው። ቃል ሊባል አይችልም። ይሄ የቃላት አመሰራረት ቀለል እንዳላችሁ አስባለሁ ወይም አምናለሁ። እናንተ ይህ ቪዲዮ ከተመቻችሁ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛ ለጀማሪዎች ከመሰረቱ ገና ማንበብ መጻፍ ለሚቸገሩት አድርሱላቸው እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።